በአማራ ክልል በደሴ ከተማ መንግስትን የሚደግፍና ጽንፈኝነትን የሚያወግዝ ሰላማዊ ሰልፍ ተካሂዷል። የህዝባዊ ሰልፉ ተሳታፊዎችም ክልሉ ከገጠመው የሰላም እጦት ወጥቶ የልማት ተጠቃሚ እንዲሆን መንግስት ህግን በማስከበር የዜጎችን ሰላም ሊያስጠብቅ ይገባል ሲሉ ተናግረዋል። ሀገራችንም ሆነ በክልላችን ስለተፈጠረው የወንበዴዎች ፀጥታ መንሳት ምክንያት ሰላም እንዲሰፍን ወደ መንግስት ወደሚያደርገው ጥሪ ቀርበው ወደ ድርድር እንዲመጡ መልእክት ለማስተላለፍ የባህር በራችን እንዲመለስልን መንግስታችን የሚጠይቀውን ጥያቄ እንደግፋለን፣ እንዲፈጸምም እንፈልጋለን፣ እዚህ የተገኘ ነው። ከሰላምን ደግፈን ጦርነትን በማውገዝ ከመንግስታችን ጎን መሆናችንን ከመንግስት ጎን እንደሆን ለማሳወቅና የመጣ ነው። እና የሚያዋጣን ይሄ ነው። መንግስታችን ያነሳው ትልቅ ጥያቄ አለ፣ የባህር በር ጉዳይ እሱን ከጦርነት ነፃ በሆነ መንገድ በሰላማዊ መንገድ የባህር በር ያስፈልገናል። ሰላም ያስፈልገናል። ለእኛ ለሴቶች፣ ለእናቶች፣ ልጆቻችን ወጥተው መግባት አለባቸው። በዚሁ ህዝባዊ ሰልፍ ላይ የተገኙት የሃይማኖት አባቶችም ስለ ሰላም መልእክት አስተላልፈዋል። ይህን የሰላምና እስትንፋሳችንን እስከ መጨረሻው ድረስ ጠብቀን አስጠብቀን የመኖር የእኛ የነዋሪዎች የህብረተሰብ የሁሉም እስትንፋስ ሰላም ስለሆነ ሁላችንም በዚህ ልክ ለሰላም ሰጠን ዋጋ ሰጥተን ሰላምን ማስከበር ያስፈልጋል። ሁሉም ሰው ለሰላም ዘም መቆም አለበት። ነጋዴው ነግዶ የሚያተርፈው፣ ገበሬው አርሶ የሚያመርተው፣ ተማሪው ተምሮ ቤት የሚገባው ሰላም ሲኖር ነው። ሰላም ተለለ ሁሉም የለም። ትንሹም ትልቁም ለሰላም መቆም ግድ ነው። መገዳደል ይብቃ። ወደ ሰላም ቶለኑ ተመቶ 30 ሚሊዮን ህዝብ በላይ ያለባት ሀገር የባህር በር ያስፈልጋታል። ሰላማችን በክልላችን ሙሉ እንዲሆን ሰላማችን በኢትዮጵያ ሙሉ እንዲሆን ሁላችን ወሎዮች፣ ደሴዎች የሰላም አምባሳደር እንድትሆኑ እኛ የሃይማኖት አባቶች አደራ እንላችኋለን። በዚሁ ጊዜ ንግግር ያደረጉት የደሴ ከተማ ምክትል ከንቲባ ሳሙኤል ሞላልኝ ጽንፈኞች በፈጠሩት ችግር የክልሉን ህዝብ ለከፋ ችግር መዳረጉን አንስተዋል። ህዝቡ የጸረ ሰላም ኃይሎችን እኩይ ድርጊት ሊያወግዝ ይገባል ብለዋል ምክትል ከንቲባው የረገጠ በውይይት የማያምን ቡድን ተፈጥሮ ክልላችንን ላልተፈለገ መስዋዕትነት፣ ዘረፋ፣ እገታ፣ ትምህርት እንዳይማሩ በማድረግ የተማሪዎች ህይወት መጎሳቁር ወዘተ ዋን ዋጋ እያስከፈለን ይገኛል። ጠዋት የአማራን ህዝብ ጥያቄዎች እናስመልሳለን ይላሉ፣ ከሰዓት ከአማራ ታሪካዊ ጠላቶች ጋር አማራን ለመውጋት ሲመክሩ ያመሻሉ። ሰው እያገቱ ገንዘብ ከመዝረብ ከመግደል ጀምሮ ትውልድ እንዳይማር ትምህርት ቤቶች በመዝጋት አማራ በታሪኩ ገጥሞት የማያውቀውን የትውልድ ኪሳራ እንዲገጥመው አልመው ይሠራሉ። በሕዝባዊ ሰልፉ ላይ የደሴ ከተማ ነዋሪዎች፣ የመንግስት ሰራተኞችና የሥራ ኃላፊዎች ተገኝተዋል። ዘገባው የአሚኮ ነው።